ምናው ኢትዮጵያን የሚያስታግስ አለም አቀፍ ህግ ጠፋ። የምን ጉብቅንነው? ብላ የሞንጆሪኖንና የደብረ ጽዮንን እንጥል በጠሰችው፣ አንጀታቸውን ቆረጠችው። ነጻዊቱን ትግራይ አይደለም አራት ኪሎንም እንይዛለን ተባባሉ። ሰዎች ይገናኛሉ። የሰሙትን ያዩትን አንስተው ሀሳብ ይለዋወጣል።

የሚገርም የሰው ደም ቀለቡ የሆነ ቡድን ነው እያለ አንድ ጎልማሳ በነ ሞንጆሪ ነው የሚመራውን ቡድን አምረሮ ይወቅሳል። ከእርሱ ቡድናዊ አስተሳሰብ ልዩነት አለን ያሉ ታጣቂዎች ወደ ሃራ መሬት መሄዳቸውና ቡድኑን ማኩረፋቸው ይታወቃል። እነርሱን ለመጥቃትና ኩርፊያቸውን በፍቅር ለመለወጥ አላስብም። የአንድ እናት ልጆች ነን። አሁን ባለንበት ሁኔታ መኮራረፍ በአንጃነት ወድህና ወዲያ ሆኖ መቆም አይገባንም ብሎ ከቀልቡ ራሱን አስታርቆ የሚያስብ ወይም የሃይማኖት አባት ነን በመንበረ ሰላማ ተቀምጠናል ያሉት ዝም ብለው ወንድም ወንድሙ ላይ የቃታውን ምላጭ እንዲሰው ሲዘጋጅ ዝም አሉት። እና አባ ሰረቀ ብርሃን የእነ ሞንጆሪኖን የእነ ደብረ ጽዮንን ትከሻ እየጠበጠቡ ጦርነት አውርድ እያሉ ሲመርቋቸው በዝግታ በጆሮቸው እያንሸኳሸኩ ለኢሳያስ ንገሩልንና በአስመራና በትግራይ ሀገረ ስብከት ሊቀ ጳጳስ ሲያድርግና ይሹመን መጀመሪያ ከአማራ መሬት ላይ ጦርነት መጀመሩ የጥምረቱን ቃል ኪዳን ያፈርሰዋልና መጀመር ያለባችሁ ከአፋር ነው፣ ከአፋር ጀምሩ። በአፋር የምትቀዳጁት ድል አራት ኪሎውን አህዳዊ መንግስት ያርበደብደዋል ብለው ከአባት የማይጠበቅ ቡራኬ የሰጧቸውና መስቀሉን ከኪሳቸው ሊያወጡ የላኩት እጃቸው ራስን ለመጠበቅ ብለው የታጠቁትን ሪቮልቨር ሽጎጥ አወጣ ድንገጥ ብለው የአሸናፊነት ምስጥር ማሳያ ይሁን ብለው በቃለ ሽጉጥ ተለያዩ። ለሞንጆሪ ነው። ለደቂቃ ቆም ብለው አሰቡ። አለቃ ኢሳያስ ካይሮ ነበሩ እና ከአብዱል ፈታህ አልሲሲ፣ ከውጭ ጉዳይ ሚኒስትሩ ባድር አብደላቲ የሚላከውን መልእክት ለማግኘት ኢሳያስ እስኪመለሱ መጠበቅ፣ እስከዚያው ከሻዕቢያና ከልጅ ታጣቂዎች ጋር የተደረገውን ጽምዶ መገምገም አለብን ብለው በአንድ ጊዜ መንጀሪ ነው ጥሪ፣ አስር ጊዜ አቤት የሚሏቸውን የቡድን የጦር መሪዎች ሰብስበው ጽምዶን ፈተሹ። ጠንካራ አለት ላይ የተመሰረተ ስለመሆኑ ተማመን። ከሻዕቢያ የሚሰጠውን መመሪያ ተግባራዊ እስከሆነ ድረስ ነጻይቱን ትግራይ አይደለም አራት ኪሎንም እንይዛለን ተባባሉ። መጨረሻ ላይ የጽዋቸውንም አነሱ። ይህ ሁሉ ሲሆን ከእኛ ወገን ዋጋ የሚከፍል ሰው ቢኖር ብለው ቁጥር ደፍረው አንድ ሲሉ እንኳን አልገመቱም። ጦርነት ባህላዊ ጨዋታቸው ነው አለ። አንዴ ሙዚየም ጎበኝት፣ አንዴ ሆስፒታል ሄደው ጤንነታቸውን በተመለከተ ሲያረጋግጡ አምስት ቀን የቆዩት ኢሳያስ ለቀናት በካይሮ ሰንብተው ሙሉ የሆነና በጥልቀት ምርመራ ማድረግ እንደሚገባቸው የተነገራቸውን ምክረ ሐኪም አይ ቤቱ ባዶ ነው ማንም የለም አሉና ወደ አስመራ በቶሎ መመለስ ፈለጉ። እናም መጡ። መቃላይ ከሚገኘው ሀውልቴ ቢሮው በተጨማሪ በአስመራ ቢሮውን የከፈተው ህወሓትን የሚመሩት ዶክተር ደብረጽዮን ጋር ተገናኝ። ሰማ ደብረጽዮን አሉ ኢሳያስ። ሰማ ደብረጽዮን፣ በጥምረታችን ጠንክረን ከግብ እንደርሳለን እንጂ የሚለወጥ ነገር የለም። ግን የማጥቃት እቅዱ መሆንና መጀመር ያለበት ከእኛ ወሰን በጣም በራቀው ሁኔታ ነው። ይህንን እንዳትሳሳቱ አሉና መከሯቸው። የብራጽዮን ግን ይህንን የኢሳያስን አባባል ከልባቸው ያድምጡት አያድምጡት ባይታወቅም ፈጠን ብለው አልሲሲስ ምን አለ አሉነታ ይገባል። በቃ ይጀመረ፣ ሁሉም ድጋፍ እናደርጋለን። ቢቻል በአንድ ቦታና በአንድ አይነት ዘመቻ ባይሆን ጥሩ ነው። ጦርነት ማድረግ በማይቻልባቸው ቦታዎች ሃይማኖትና ብሔርን መነሻ በማድረግ ግጭት እንዲፈጠር ማድረግ፣ በሕብረተሰቡ መካከል መተማመን እንዳይኖር ማድረግ፣ ጦርነት ማድረግ በሚቻልባቸው ቦታዎች ደግሞ ፈጣን የሆነ ጥቃት ማድረስ ይገባል ብለዋል። በዝግጁነታችንና በጥምረታችንም ተደንቀዋል አሏቸው። ደብረ ጽዮን መነጽራቸውን ካፍንጫቸው ላይ አነስተው በቀኝ እጃቸው አይበሎባ አይኖቻቸውን ጠራረቡ። ወዲያውኑ መቀሌ ለሚገኙ የጦር አዝማቾች እና ለሞንጀሪኖ ስልክ ደወሉ የተባሉትን አስ እናም በፍሳማንቱስ እና በእነጃን መዲድ የመመሪያና አዝማችነት የህወሓት ታጣቂ ጉዞ ጀመረ ከአጠገቤ የራቀ እንዲሆን ሲሉ ኢሳያስ ባዘዙት መሠረት ታጣቂው ቡድን ወደ አፋር ወሰን አርፎ ስድስት መንደሮች ላይ ወረራ ፈጸመ። ረስታውት የሆነው ወይም የከተማ ሲገባ ፎቶ የሚነሳው ታጣቂ ከሸዋሮዊት አልተመለሰ እንደሆነ እንጃ። አሁኑስ ታጣቂ አፋር ደርሶ ሶስት መንደሮችን ሲይዝ ይሄ መጋሌ ወረዳ ነው፣ ይሄ ቶንሳ ቀበሌ ነው እያለ ቢቻል ከባንክ ቅርንጫፍ ግርጌ ቆሞ ፎቶ ተነስቶ ሳያሳይ ጥይት ተኮስ። ማምሻውን ራት ሰዓት ላይ ገብቶ ቁርስ ቤጤ ሲነጋቅ ሲነጋ ቅምሳለው ስል ማርዘነብ ስንቅ ይዛለት መጣችን አይተባለው እንግዲህ እናም ተመላሹ ጥቂት ስለሚሆን ብላ መተኮሻውንም ተተኳሹንም አውድማ ሸክም ቀንሳለት ወሰን ተሻግሮ የምንጉብቅን ነው ብላ የሞንጆሪኖንና የደብረ ጽዮንን እንጥልበጠሰችው አንጀታቸውን ቆረጠችው አሉ። አይ ኦቶቡስ ጥበቃ ፍርማታ ላይ ያለ ሰው እና የቻለ በከባድ የጭነት መኪና እየወጣ ወደ መሆኒ ያልቻለው በአምቡላንስ እንዲገባ እየተደረገ ወደ አዋሽ ሐኪም ፍለጋ ተወሰዳሉ። ሰብልዬ፣ ማርዘና በያሉ የሚያንቆለጣ አጵሷት የሰማያዊ ንግሥት በትሯን ስታሳረፈባቸው የህወሓት ታጣቂዎች ሌሊቱን ለቀ ሌሊቱ ወገግ ሲል የንብረት ቆጠራ ተደረገና በአፋር ክልል መጋሉ አካባቢ የህወሓት ኃይሎች ወደ አፋር ይዘውት የገቡት የጦር መሳሪያ ታንክና ተሳቢ መኪኖች ላይ በድሮን እርምጃ መወሰዱን ሲወድም ቆመው የተመለከቱት እነርሱን እራሱ ሊገድል ሊያጠፋ ሄዶ የገጠመ ሲገጥመው መንግስት፣ በድሮን የደበደበኝ ሲል ህወሓት ያመነው ጥቅምት 28 ባወጣው መግለ እንዴት ነው? ምን አዲስ ነገር አለ? ሰመራ ሎጊያ አልገባችሁም? የጅቡቲን መንገድ አልቆረጣችሁትም ብለው ኢሳያስ ጠየቁና፣ ደብረ ጽዮን የሆነውን ሲነግሯቸው አወይ ድሮ ለካነስ ድሮን አለ ብለው ጠየቁ ያሉት ፎታችች ዘመኑ የደረሰበትን የውጊያ ደረጃ አላወቁትም ማለት ነው አሏቸው እያሉ ሀሜተኞች በቸም ስጋቸውን ሲዘለዝሏቸው ነበር። ሳገስ በእርግጥ ኢትዮጵያ ራሷ አምረታ ግዳጅ ሲሰጣቸው አጥፍተው ራሳቸውን የሚያጠፉ ድሮኖችን በብዛትና በጥራት እያመረተች መሆኑ በጋድ ሲነገር አለመስማት ችግር አጥፍቶ መጥፋት ብቻ አይደለም። በሰማይ ስትመጣም ድሮ እስከ ሸዋሮ ቤት ድረስ ስታባረራቸው እንደነበረው አይነት ድምፅ ያላትም አሞራ እየበረረ ይመስላል የሚለውን እንኳን ትረፊ ያላት እነፍሱ የተረፈችለት ታጣቂ መስክሮላት የድሮኑ ጉዳይ ጥቂት እንዲቆዝሙ ካደረጋቸው በኋላ ኢሳያስ አሁን ያሉትን መሳሪያዎች በሙሉ ወዲህ አምጧቸው፣ ከዚህ እየወሰዳችሁ ትሰሩበታላችሁ የሚል ምክር ሀሳብ ሰጥቷቸው፣ ደብረ ጽዮን ግን ምናልባት የሱዳኑ ሄሜቲ እንደዛተው ጥቃት ቢያደርስ መሳሪያዎቻችን ቢመቱና ቢወድሙስ ብለው ሳይጠረጥሩ አለቃቸው ስለተናገሩ ብቻ እሺ አሉ። እናም ህወሓት ወደ ኤርትራ ጦር መሳሪያ ማሸሽ መጀመሩ ተሰምቷል። ነው የተባሉ በታታይ አዲያቦ አስገደ ጸንብላ ሽሬ፣ መጋባይ እና ዛና አካባቢዎች ተቀብረው የነበሩት ከባድ የጦር መሳሪያና ነዳጅ ዴፖዎችን በየጭላ አካባቢ በመሰብሰብ በትራንስ ኢትዮጵያ ተሳቢ ቮልቮ መኪናዎች ወደ ደቡባዊ ዞን እያመላለሱ ነው። ወደ ኤርትራ ድንበር አካባቢዎችም እያጓጓዘ ነው ሲሉ እማኞች አየተ በውድቅት ለሊት ዘጠኝ ሰዓት ከ55 ደቂቃ ላይ በሦስት ተሳቢ የመጣው የህወሓት የጦር መሳሪያ አንድ ቦታ በተከማቸበት ጆጋመድ መሆኑን እነ ሞንጀሪ ነው ሲሰሙ በአስቸኳይ መሬት ተቆፍሮ የተቀበረው ከባድ የጦር መሳሪያ እንዲወጣ ያዘ። ይህ ለክፉ ቀን ተብሎ የተቆፈረውን መሳሪያ ለማውጣት የተጀመረውን ሙከራ እዩልኝ ያሉትና የተናገሩት ደግሞ አቶ ጣዕመ አረዶም ህወሓት የቀበረውን

ወደ አፋርና ራያ እያስጠጋ ነው ብለዋል። ህወሓት በድሮን የወደመበት ለረጅም ጊዜ ያዋጋኛል ብሎ የደበቀው የጥይትና የመሳሪያ ማከማቻ የጉድጓድ መጋዘን ሊቆፈርና ሊያወጣ አካፋና ዶማ ሲያፈላልት ማርዘነብ ከሰማይ ላይ አይተው መታችና ቀጠለችው። እርግጥ ነው ቆፍረው ሊያወጡ የተዘጋጁትም ላይ ከባድ ጉዳት ደርሷል መባሉን ሰምተው ጉድ ጉድ እያሉ ጭንቅላታቸውን የያዙበትን እጆቻቸውን ሳይወር ሲወርዱ በአግራሞት የተናገሩት ታጣቂውን ቡድን ወደ አፋር አዝምተው መቀሌ በሚገኘው ፎቅ ቤታቸውን በራፍ እንደቆለፉ ቤት ውስጥ የዋሉትን ፍሳም አንዱስን ወደ አመሻሹ አዋይቶ የተመለሱ የቅርብ ሰዎቻቸው ናቸው አሉ። ኢትዮጵያን መንግስት የድሮን ጥቃት በመፈጸም የከሰሰው ህወሓት ክስና ውንጀላ ስለሚወድ በተለይ ጅራፍ ራሱ ገድፎ ራሱ ይጨዋል እንዲሉ፣ ነፍቶ ነኩኝ ይላል እንጂ ተመታኸው ታብዝቸው ነው። ተው ስባል አልሰማ ብዬ ነው ሳይቸግረኝ፣ የምድር ድሮኖቹን የአፋሮቹን ወሰን አልፌ ስለተገኘሁ ነው አላ። በአጭሩ ከምድር ድሮን ከሰማይ ድሮን የገጠመኝ ኢሳያስን አመኜ ነው አላ። ዋዲ ሳባ ወራዶ ሲያፈገፍክ አርሚ አርባ ሶስት ከመሆኑ ወደ አፋር ዳግም በተሳቢ መኪና እንዲያንቀሳቀስ ቁጣ የተሞላበት መመሪያ ተሰጥቶታል መባሉም የተሰማ ሲሆን ያድርገው አያድርገው ሰሞኑን እምናየው ይሆናል። አሁን የህወቱ ደብረ ጽዮን የኢሳይያስን ተልእኮ በመቀበል በአፋር ክልል ላይ ታጣቂዎቹ ጦርነት እንዲከፉ ትእዛዝ ከሰጡና እንዲሰጥ ካደረጉ በኋላ ወደ መቀሌ ያልተመለሱ ውሎ አዳራቸው አስመራ ሆኗል። ቢያመሹም፣ ኮምፕሽታቶ ቢጠጡም፣ መሎቴ ቢራም የቡድናቸው አመራሮች ምን ነው ብለው እንዳይጠይቋቸው በአስመራ ቢሮ ስላለ ዲፕሎማሲያዊ ጦርነቱን እያሳለጠ ነው የሚል ምክንያት አዘጋጅተዋል። የመቀሌ ዩኒቨርሲቲ ወጣቶች ጦርነትን በመቃወም ድምፃቸውን አሰምተዋል። አመራሮች እረፉልን ብለው የራያ ወጣቶች በቀን ሰለችን ብለውም አደባባይ ወጥተው ሳለ፣ በሌላ በኩል የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንስ አቀባለ ላይ በከፈቱት ጥቃት 15 ኪሎ ሜትር ዘልቀው ገቡ፣ ስድስት መንደሮች ተቆጣጠሩ ብለው ሳለ የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ያጣረሁንም ተዘ ይመስገናል የህወሓትን ትንኮሳ ወሰን ተሻግሮ ግጭት መፍጠር ያስፈለገው! የኢትዮጵያ መንግስት ወደ ጦርነቱ እንዲገባ ለማድረግ የሚወሰደውን እርምጃ ተከትሎ ወያኔና ሻእቢያ የፕሪቶሪያ ስምምነት ተጣሰ ለማለት ካይሮ እንዲህ አይነት ግፍ ሲፈጸም ስምምነቱ ሲጣስ ምን ነው ኢትዮጵያን የሚያስታግስ አለም አቀፍ ህግ ጠፋ ብላ በራፖርት ጸሐፊዎቿ ክስ አዘጋጅታል አለም አቀፍ ማህበረሰብ ለመወንጀል ነው ይህ በቅደም ተከተል እንዲሆን ስለተማከሩ አፋር ገብቶ ተልኩሶ መግለጫ አወጣ። ህወሓት በሞትና ስቃይ የትግራይ ሕዝብ ያልረካው የኢትዮጵያ መንግስት ፍላጎት የፕሪቶሪያን ስምምነት በግልጽ ወደ መጣስ ተሸጋግሯል ሲል መግለጫ አወጣ። ፕሪቶሪያ ላይ ቡድኑን ወክለው የተስማሙትና የተፈራረሙት ጌታቸው ረዳና ጀነራል ጻድቃን ሲሆኑ እነርሱ ተዉ እያሉ ቡድኑን ሲለምኑ ነበር። የተገላቢጦሽ ሆነና የፕሪቶሪያውን ስምምነት አይደለም ፕሪቶሪያ ቤት አቅጣጫ እንደሆነ የማያውቁት ብድግ እያሉ የቡድኑ አመራሮች ግን ፕሪቶሪያ ተጣሰ ይላሉ። የአደራዳሪ ሀገራትና ዓለም አቀፍ ተቋማት ዝምታን ተከትሎ የፕሪቶሪያ ስምምነት እንዳይተገበር ሲያሰናክል የቆየው የኢትዮጵያ መንግሥት አሁን በግልጽ ጥሶታል ብለው በአደባባይ ከሰሱ። ቦርኖስ መግለጫ የሚያወጣው ስለለመደበት ነው። የሚገርመው ከፕሬዝደንቱ ታደሰ ወረደ ቢሮ ወጣ የተባለው መግለጫ ነው። የጊዜ አስተዳደር አንዱን አካል መርጦ በመደገፍና በመቃወም አሊያም ደግሞ በአንደኛው ጀርባ በመታዘል ትግራይ ጦርነት አውድማ ለማድረግ የምትጥሩ አላቸውና በስም ሳይጠቅሳቸው ከድርጊታችሁ ተቆጠቡ ሲል አስጠነቀቃል። የትግራይ ክልል ጊዜ አስተዳደር ይህንን ያለው የአፋር ክልል ረቡዕ ምሽት የህወሓት ኃይሎች የክልሉን ወሰን ጥሰው በመግባት ጥቃት በፈጸሙ እና የክልሉን ወሰን ጥሰው በመግባት ጥቃት ከፈጸሙ በኋላ ይህ ከካይሮና ከአስመራ ልዩ ኔትወርክ ያለውና በትግራይ ሰማይ ስር የሆነ ሲሆን ለሞንጆሪኖው በአዘዙ ትዕዛዝ መሰረት ታጣቂያቸው ወሰን ተሻግሮ አፋር ሲገባ በአፋር ሰማይ ደግሞ የሆነው ሌላ የምድር ድሮን የተባሉት አፋሮች ዳጉ አደረጉ። ሁሉም አካባቢውን እናክቶ ሌላው ለጥፋት ሥራ የሚውል እንደሆነ እና እንዳልሆነ ክትትል እንዲደረግ፣ ህገ ወጥ ግብይትን የተመሰረተ እንቅስቃሴ ላይም ትኩረት እንዲደረግ ተባለ። ጥቅምት 27 2018 ከረፋዱ አራት ሰዓት ገደማ በሎጊያ ከተማ በህገ ወጥ መንገድ ነዳጅ ከቦቴ እየቀነሱ ሲሸጡና ሲገዙ የነበሩ ህገ ወጥ ሰዎች በቁጥጥር ስር ዋሉ። ይህ ስራ ሊሰራ የቻለው በክልሉ ፖሊስ፣ በብሔራዊ መረጃና ደህንነት አባላት፣ ፌዴራል ፖሊስ በጋራ በመሆን በሰሩት በተቀናጀ ኦፕሬሽን ስለመሆኑ ተነገረና ወንጀልን በጋራ እንከላከል የሚል መፈክር ተሰማ። ቀድሞው የህወሓት ታጋይ የትግራይ ክልል ፕሬዝደንት የነበሩት ጉምቱ ፖለቲከኛ አቶ ገብሩ አስራት ከጦርነት የሚገኝ ትርፍ እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም። ማወቅ ያለብን ግን በጦርነትም ያተርፏል። ስልጣናቸውን ማስጠበቅ የሚፈልጉ ስልጣናቸውን ከፍ ማድረግ የሚፈልጓል፣ በጦርነት የሚነግዷል። ይሄ በግልጽ ታይቷል። በትግራይ ጦርነት ወቅት በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ። ሌላው ግን የነበረውን ሀብት ነው የጨረሰው። የነበረው ሀብት ተንኮታኮተ። ለመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከሰዋል በዚህ ጦርነት ፋብሪካቸው ተቃጥሏል። የነበራቸው ሀብት ተሸጦም ለዕዳ አይበቃም ተበድረው ስለነበር ይህን ያየ ባለ ሀብትና ነጋዴ እንደገና ጦርነት እንዲል አይፈልግም። ከዚህ በተጨማሪ በጣም የሚያሳዝነኝ የእናቶች ለቅሶ እስካሁንም ሊቆም አልቻለም። ያለቅሳሉ እናቶች። ከእያንዳንዱ ቤተሰብ አንድ ሰው ከዛም በላይ የሞተበት ነው የትግራይ አካባቢ ሁኔታ። ይህን መድገም ጦርነት መፍጠር ሐዘኑን፣ ምሬቱን፣ አሰቃቂ ገጠመኙን መቀጠል ነው የሚሆነው ያለው ቁስ። ስለዚህ ይህን መገንዘብ አለብን ያሉት ገብሩ አስራት። ቅድም ስለ መንበረ ሰላም አቆብ የጫኑ ታያዎች ያልኩህን እርሳቸውም ታዝበው ኖሮ እንዲህ አሉ። በምንም መንገድ ወጣቱ፣ ገበሬው ኤሌቱም ጭምር የሚገርመኝ ኤሊቱ ነው እያዩ ዝም የሃይማኖት አባቶች እንዲያውም በቅርቡ አክሱም ላይ የምግባ ንግግር ቆጥሮ ሲያዳምጡ ነበር። አንፈልግም ይህን ጦርነት የሃይማኖት አባቶች ጳጳሳት ተብለው ሰላም ነው የምንፈልገው አላሉ። አንዳንዶች እንደውም ይህን የሚመርቋሉ፣ ይህ እንዲሆን የሚሰሩዋሉ። ይህ ነገር መቆም አለበት አዋጩም መቋጫውም ኦቶቡስ ጥበቃ ፌርማታ ላይ የተገኘ ሴቱ የነጠላውን ጨፋፉን ሸፍኖበት ወንድ እጁን እያወናጨፈ ስለ ሰሞነኛው የህዋትና ከሻቢያ ጋር ስለነበረው ጽምዶ መጽናት አለመጽናት፣ እንዲሁም ወቅታዊ ሁኔታ እነሱ በስፍራው ተገኙ ተብሎ ይተነገራላቸው ይመስል በስድክ ከወዳይ ዘመድ የሰሙትን ለማኅበራዊ ትስር ገጾች ያገኙትን መረጃዎች መነሻ አድርገው መነጋገርያል። ስንት አውቶቡስ መጣ? እነዚህ በወሬ የወያኔን ጥምረት መቀላቀል የቀራቸው ሰዎች ከፌርማታው ብድግ ማለት አልሆነላቸው። እኔ ግን እስካሁን የነገርኳችሁ ሰማሁና፣ ጠቅላይ ሚኒስትር ዶክተር አብይ አህመድ በጎንደር የፋሲለደስ እድሳት ተደርጎለት የተጠናቀቀውን ፋሲለደስ ቤተ መንግስት መርቀው ባደረጉት ነገር ለኢሳያስ አፈወርቂም ለነደብረ ጽሆንም ጦርነት ያዋጣል እያሉ ለሚያጋድሉትም የሚሆን አንድ አባባላቸው ተስማምቶ አድርገው፣ በዚህ ፌርማታ ላይ የሚጠብቀው አውቶቡስ መጥቷል። ሰው ትኬት እስከሚቆርጥ ጠቅላይ ሚኒስትሩ ያሉትንና ለገዳይ አስገዳዮች ቀልብ መግዣ ቢሆን ወይ ጠቅላይ ሚኒስትሩ ከጎንደሩ ንግግራቸው መካከል እንዲህ የሚለው መዘዙ ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ አላፊ፣ የማያልፈው እንደዚህ ያለው ታላቅ ስራ ነው። በልጅ ልጅ የሚተላለፍ ስራ ስንከ መቃብር በላይ የሚለው ስራ እንጂ ጽምዶ እያልክ እገድላለሁ ብለህ አትፎክር። የምትገጥመውም ገዳይ ነውና አንተ ገዳይ ብቻ ሳትሆን ሟችም ትሆን። የተመካህበት ጉልበት ይሻሻል። ዛሬን የበላይ ሆኜ ገድዬ በሰው ደም ሥልጣኔን ላስጠብቅ ያልክበት ጊዜም ይሻሻል። አሁን ተኩስ ብለህ ቃታ ይሳብ ዘንድ የምታዝበት ሥልጣኔ ይሻሻል። የማያ ስራ እኔ አበቃ